መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። ዛሬ ቪዲዮችን ደግሞ ይዘንላቸው ይመጣል። የአረፍተ ነገር ምስረታ ነው። በባለፈው ቪዲዮችን የአረፍተ ነገር ምንድን ነው የሚለውን አይተናል። ዛሬ ደግሞ በሁለተኛ አረፍተ ነገር ምስረታ ይዘን ላችሁ መጥተናል። ቃላትን መስርተናል ከሆሄ ጀምረን ቃል አረፍተ ነገር ሁሉ እየሰራን እያየን ነው። ዛሬም በሁለተኛ የአረፍተ ነገር ምስረታ ልምምድ ይዘን መጥተናል። ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ሲንገባ ይህን ይመስላል። የአማርኛ አረፍተ ነገር ምስረታ ይላል። አማርኛ አረፍተ ነገር ምስረታ ዓረፍተ ነገር ምንድን ነው ስንል ሙሉ መልእክት ሊያስተላልፍልን የሚችል የቃላቶች ስብስብ ዓረፍተ ነገር ብለን እንጠራዋለን። ለምሳሌ እዚህ ላይ አበበ የሂሳብ አበበ የሂሳብ የሂሳብ አስተማሪ አስ ተማሪ? መምህር መምህር ነው። መጀመሪያ እንድለን ካነበነ በኋላ ደግሞ ፍጥን ብለን ስናነበው አበበ የሂሳብ አስተማሪ መምህር መምህር ነው። አበበ የሂሳብ አስተማሪ መምህር ነው። ይህኛው ደግሞ በክረምት በክረምት በክረምት ወቅት ወቅት ዝናብ ዝናብ እና ብርድ ይበዛል ዝናብ እና ብርድ ይበዛል። ፍጥን ብለን ስናነበው በክረምት በክረምት ወቅት ዝናብ እና ብርድ ዝናብና ብርድ ይበዛል። ዝናብና ብርድ ይበዛል። እሺ ይህ የዓረፍተ ነገር ሙሉ መልእክት እንዲያስተላልፍልን አድርገን ስንሰራው መጨረሻ ላይ አራት ነጥብን እናስቀምጣለን ማለት ነው። ይህ አሁን በክረምት ወቅት ዝናብ እና ብርድ ይበዛል። በክረምት ወቅት ዝናብ እና ብርድ እንደሚበዛ ሙሉ መልእክት አስተላልፎልናል ማለት ነው። ይህኛው ደግሞ በላቸው በላቸው መኪና መኪና ማሽከርከር ማሽከርከር በጣም ይወዳል በላቸው መኪና ማሽከርከር በጣም ይወዳል በላቸው። መኪና ማሽከርከር በጣም ይወዳል። ንሽ ይህኛ ደግሞ አለሙ አለሙ አለሙ የጨርቃ ጨርቅ የጨርቃ ጨርቅ የጨርቃ ጨርቅ ፋብሪካ ፋብሪካ አለው። የጨርቃ ጨርቅ ፋብሪካ አለው። አለሙ የጨርቃ ጨርቅ ፋብሪካ አለው። ይህም ሙሉ መልእክት አስተላልፈዋልናል ማለት ነው። የአለሙ የጨርቃ ጨርቅ ፋብሪካ እንዳለው ሙሉ መልእክቱ ወይም ሙሉ ሀሳቡን ይገልጽልናል። እሺ እኛው ደግሞ ማር ዳቦ ማር ዳቦ ሀይል እና ሀይል እና ሙቀት ሀይል እና ሙቀት ሰጭ ምግቦች ሙቀት ሰጭ ምግቦች ናቸው ናቸው። ፍትን ብለን ስናነበው ደግሞ ማር ዳቦ ኃይል እና ሙቀት ሰጪ ምግቦች ናቸው። ይህም እንደዚው ሙሉ መልእክት አስተላልፎልናል ማለት ነው። ማርና ዳቦ ኃይል እና ሙቀት ሰጪ ምግቦች እንደሆኑ ሙሉ መልእክት አስተላልፎልናል። ማር ዳቦ ኃይልና ሙቀት ሰጪ ምግቦች ናቸው የሚለውን ሙሉ መልእክት አስተላልፎልናል ማለት ነው። እቺ ይህኛው ደግሞ መላኩ መላኩ በማህበረሰቡ በማህበረሰቡ በማህበረሰቡ ዘንድ ዘንድ የሚወደድ በማህበረሰቡ ዘንድ የሚወደድ ስነ ምግባር ስነ ምግባር አለው አለው መላኩ በማህበረሰቡ ዘንድ የሚወደድ ስነ ምግባር አለው። ፈጥን ለስናነበው መላኩ በማህበረሰቡ ዘንድ የሚወደድ ስነ ምግባር አለው። መላኩ የሚባለው ልጅ ጥሩ ስነ ምግባር እንዳለው ወይም ደግሞ በማህበረሰቡ ዘንድ ተወዳጅ እንደሆነ ሙሉ መልእክት አስተላልፎልናል ማለት ነው። እሺ፣ እኛው ደግሞ አበባ አበባ መትከል አበባ መትከል ግቢ እና አካባቢን አበባ መትከል ግቢ እና አካባቢን ያስውባል። አበባ መትከል ግቢ እና አካባቢን ያስውባል። አበባ መትከል አካባቢን ውብ እና ማራኪ እንደሚያደርግ ሙሉ መልእክት ያስተላልፍልናል ማለት ነው። ደግሞ ይሄ እሺ። ይህኛው ደግሞ ማርፈድ፣ ማርፈድ የሰነፍ ማርፈድ የሰነፍ ተማሪ፣ የሰነፍ ተማሪ ምልክት ነው ምልክት ነው። ፈጠን ለን ስናንበው ማርፈድ የሰነፍ ተማሪ ምልክት ነው። ማርፈድ የሰነፍ ተማሪ ምልክት እንደሆነ ያሳየናል ማለት ነው። እሺ ይህኛው ደግሞ ሀያት ሀያት ብርቱካን ሀያት ብርቱካን መብላት ሀያት ብርቱካን መብላት ሀያት ብርቱካን መብላት ትወዳለች። ሀያት ብርቱካን መብላት ትወዳለች። እሺ ርካሹ ርካሹ የትራንስፖርት እርካሹ እርካሹ ትራንስፖርት የውሃ ትራንስፖርት ነው። እርካሹ ትራንስፖርት የውሃ ትራንስፖርት ነው። እርካሹ ትራንስፖርት የውሃ ትራንስፖርት ነው ይለናል ማለት ነው። እነዚህ ሁሉ ያየናቸው ምንድን ናቸው? ሙሉ መልእክት የሚያስተላልፉልን ናቸው። ከዚህ አንጻር ዓረፍተ ነገር ማለት ሙሉ መልእክት ሊያስተላልፍልን የሚችል አንድ ሙሉ ሀሳብን ሊያስተላልፍልን የሚችል ነው ማለት ነው። ይሄኛውን ደግሞ ስናይ ብርቱካን፣ ብርቱካን እና ማንጎ ብርቱካን እና ማንጎ በሽታ በሽታ ተከላካይ ተከላካይ ናቸው። ብርቱካን እና ማንጎ በሽታ በሽታ ተከላካይ ናቸው። እሺ ብርቱካን እና ማንጎ በሽታ ተከላካይ እንደሆኑ ወይም በሽታ እንደሚከላከሉልን ያሳየናል ማለት ነው። በዚህ ምንባብ ውስጥ ምንባብ ብቻ ሳይሆን ቁም ነገር አዘል ምንባቦችም አሉ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። ቪዲዮውን እያስቆማችሁ እያነበባችሁ ተለማመዱ። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ በኢሞ፣ በዋሳብ በቴሌግራም እንዲሁም እናንተ የምትጠቀሙ በሶሻል ሚዲያ ደውሉልን፣ ሀይበሉን ለዛሬ ዘንድላቸው የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ።